በምስራቅ ሸዋ አስደንጋጭ የሆነ የትራፊክ አደጋ ደርሷል። አገልጋይ ቃል ኪዳን ተንበርክኮ የልቡን ሰው ታገቢኛለሽ ወይ ሲል ጠይቋል። ሰላም ሰላም! የተከበራችሁና የተወደዳችሁ የኢትዮ አዲስ ነገር ቤተሰቦቻችን እንደምን አላችሁ? ለዛሬ ሁለት ዜናዎችን በመግቢያችን ላይ እንደሰማችሁት ይዘንላችሁ ቀርበናል። በምስራቅ ሸዋ የትራፊክ አደጋ ደርሶ የዘጠኝ ሰዎች ህይወት ማለፉን ሰምተናል። እጅግ በጣም ያሳዝናል። ሰባቱ ደግሞ የጤና ባለሙያዎች ናቸው። ትላንት ምሽት በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ላይ በደረሰ ከባድ የትራፊክ አደጋ የዘጠኝ ሰዎች ህይወት ማለፉን የወረዳው ፖሊስ መምሪያ አሳውቋል። የቦሰት ወረዳ የትራፊክ ደህንነት ቁጥጥር ኃላፊ ኢንስፔክተር ስለሺ በላይ ለአዲስ ስታንዳርድ እንደገለጹት ከሆነ አደጋው የተከሰተው ከአዳማ ተነስቶ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ እና አንድ የጭነት ተሽከርካሪ በመጋጨታቸው ነበር። በአደጋው ህይወታቸውን ካጡት ዘጠኝ ሰዎች መካከል ሰባት የሚሆኑት የህክምና ባለሙያዎች መሆናቸውን የክልሉ ጤና ቢሮ በፌስቡክ ገጹ አረጋግጧል። ቢሮው እንዳስታወቀው ከሆነ እነዚህ ሰባት ባለሙያዎች በአርሲ ዞን ውስጥ በአገልግሎት ላይ የነበሩ ሲሆን ለሙያ ቅም ማሻሻያ ፈተና ለመውሰድ ወደ ሀሮማያ ዩኒቨርሲቲ ሲጓዙ በነበረበት ወቅት አደጋው እንዳጋጠማቸው ተገልጿል። እጅግ በጣም ያማል። ልብ ይሰብራል። ሰዎች ለተሻለ ነገር ተስፋን ሰንቀው በሚጓዙበት ጊዜ ህልማቸው በአጭር ሲቀር ህይወታቸውን ሲያጡ እጅግ በጣም ያማል ልብ ይሰብራል። የወረዳው ትራፊክ ኃላፊ አካባቢው በተለይም የወለንጭቲ ከተማ ከባድ ተሽከርካሪዎች እንቅስቃሴ የሚበዛበት በመሆኑ አሽከርካሪዎች ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ጥሪ አቅርበዋል። ኢትዮ አዲስ ነገር በትራፊክ አደጋው ህይወታቸውን ላጡት ዘጠኝ ሰዎች ፈጣሪ ነፍሳቸውን ይምርልን ዘንድ ምኞቱን ይገልጻል። በዚህ ዓመት በ2018 ማለት ነው የሰማናቸው የትራፊክ አደጋዎች ያደረሱት የሰው ህይወት ማጣት ቀላል የሚባል አይደለም። ለጉዳዩም ከፍተኛ ትኩረት ሊሰጠው እንደሚገባ የሚያሳዩ ናቸው። ብዙ ወጣቶች እንደወጡ በዛው ሲቀሩ ተመልክተናል። ፈጣሪ በቃችሁ ይበለን። ወደ ሁለተኛው መረጃ ስንገባ ደግሞ የፍቅር ታሪክ ሰምተናል። አገልጋይ ቃል ኪዳን ተንበርክኮ የልቡን ሰው ታገብኛለሽ ወይ ሲል ጥያቄውን አቅርቧል። አገልጋይ ቃል ኪዳን ተንበርክኮ ለእጮኛው ታገብኛለሽ ወይ የሚለውን ጥያቄ አቅርቦ አዎን አገባሃለው የሚለውን የደስታ ምላሽ አግኝቷል። የፍቅር ቃል ኪዳኑም በይፋ ተጀምሯል። አገልጋዩም ቀለበቱን ለእጮኛው አስረክቦ የእጮኝነት ምዕራፋቸውን በታላቅ ደስታና ፍቅር ጀምረዋል። ፍቅራቹ እስከ ዘላለም የጸና ይሁን። ተንበርክኮ መጠየቅ ከፍቅር ምልክቶች አንዱ ነው። ይህ ደግሞ ታሪካቸው በዘመኑ እጅግ በጣም ያማረ ሆኖ እንዲታወስ ያደርገዋል። አገልጋይ ቃል ኪዳንና እጮኛው እንኳን ደስ አላችሁ! ውድ የኢትዮ አዲስ ነገር ቤተሰቦቻችን፣ ከቅርብ ጊዜ ወዲህ የሰውነት ክብደትንና መቅጠንን የመሳሰሉ የሰውነት ገጽታዎችን በማንሳት ሰውን የሚሰድቡና ከፍ ዝቅ የሚያደርጉ ብዙ አስተያየቶችን እየተመለከትን እንገኛለን። በቅርቡ ካደረስናችሁ የዝነኛዋ አርቲስት ማርታ ጎይቶም ታሪክ ብዙ እንማራለን። በድንገት በሕመም ምክንያት በመጣባት ውፍረት መቆሚያ መቀመጫ እስክታጣ ድረስ ከቤቷ ተዘግታ ለአንድ ዓመት ከስድስት ወር ድረስ እንድትቆይ ያደረገ የሞራል መሰበር ደርሶባታል። ውድ ኢትዮጵያውያን ካፋችን ለሚወጣውና ለምንናገረው ነገር እንጠንቀቅ። እኔስ ብሆን ብለን ራሳችንን እንጠይቅ። ሁላችንም ሰዎች በፈጣሪ አምሳሌ የተፈጠርን ውብ የምናምር ፍጥረቶች ነን። ራሳችንን እንደምንወደው ሁሉ ለሰዎችም ስሜት መጠንቀቅ ይልመድብን። እራሳችንን እንደምንወደው ሁሉ ሰዎችም ይሄ ነገር ያስከፋቸዋል፣ ይሄ ነገር ይጎዳቸዋል፣ ይሄ ነገር ያስቀይማቸዋል ብለን ማሰብን እንልመድ። ባልንጀራችንን እንደ ራሳችን እንድንወድ ታዘናልና ቃሉን ሁል ጊዜ የምናስብ እያየንና እየሰማን የምንገኛቸው ነገሮች እጅግ በጣም ይረብሻሉ። ሰዎች በሰውነታቸው እንዲሸማቀቁና እንዲያፍሩ እራሳቸውንም እንዲያገሉና የድብርትና የመረበሽ ስሜት ውስጥ እንዲገቡ የሚያደርጉ ናቸው። እንደ ቀልድ የምንወረውራቸው ቃላቶች ብዙ ሰዎችን ይጎዳሉና ልብ እንበል እናስተውል የሚል መልእክታችንን ለማስተላለፍ እንወዳለን ውድ ተመልካቾቻችን አዳዲስ ነገሮች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ ሀሳብ አስተያየታችሁ ይጠቅመናል ያበረታናልና ኮመንት ላይ ያስቀምጡልን ቸር ቆዩን